አይን አፋርነት ማለት የሰውን አይን እንደ ጦር መፍራት ማለት ነው። ሰው እንዴት ሌላን ሰው ሊፈራ ይችላል? ሰላም የቻናል የቤተሰቦች፣ አይን አፋር ለሆናችሁ አይን አፋርነት እዚህ ጋር ይብቃ ስል ይህን ቪዲዮ ሰርቼላችኋለሁ። ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ ሰው ነው። ለአይን አፋርነታችሁ መፍትሄውን ከመናገር በፊት አስቀድሜ የአይን አፋርነት መነሻው ምን እንደሆነ ላብራራ። ሲግመንድ ፍሮይድ የተሰኘ የዓለማችን ቀዳሚ የሳይኮሎጂ ምሁር አይን አፋርነት የሰዎች እድገታቸው ውጤት ነው ይላል። ከሰው ፊት አታውራ ዝም በል እየተባለ ያደገ ልጅ በምን ተአምር ነው ደፋር ሊሆን የሚችለው? በሌላ በኩል አንድ ሰው ካደገን በኋላ ከሰዎች ተደብቆ የሚፈጸማቸው ጸያፍ ተግባራት ወይም ለራሱ ቃል ገብቶ ያልፈጸማቸው ተግባራት የአንድን ሰው ሰልፍስቲም ወይም ደግሞ ለራስ የሚሰጥ ክብር ዝቅ እንዲልና በሰዎች ፊት አንገት እንዲደፋ ያደርጉታል። እዚህ ላይ ልነግራችሁ የምፈልገው በምንም ታምር ለራሳችሁ የውሸት ማንነት አይኖራችሁ። ለገባችሁት ቃል ታመኑ። ሁሌም ቢሆን እውነተኛ ሰው ለመሆን ሞክሩ። ከዚህ ውጭም ለራስ የሚሰጥ ዝቅተኛ የሆነ ምስልና ሌሎችን እንደ መላክ ማየት አባዜ ነው። እንደናንተ ከሚመገብ እንደናንተ ለሚያስብ ሰው የመላክ ገጽ መስጠት አስፈላጊ ሊሆን አይችልም። የመጨረሻው ፈሪ የሚያደርጋችሁ ከሰዎች ብዙ መጠበቅ ነው። የናንተ ህይወት ላይ ምንም ለውጥ የማያመጡ ሰዎች ላይ ሳይቀር ሰዎቹ ስለናንተ ለሚያስቡት ነገር ትጨነቃላችሁ። እመኑኝ ምንም ማንም ስለናንተ የሚያወራም ሆነ የሚጨነቅ አንድም ሰው የለም። እውነታው ይሄ ብቻ ነው። አሁን በጉጉት ስጠብቁት የነበረውን መፍትሄውን ልንገራችሁ። ከሰዎች ጋር ለማውራት የምትወዳት ልጅ ቀርበ ለማናገር፣ ሰው ተሰበሰበበት መድረክ ላይ ለመቅረብ ከፈራህ መፍትሄው አንድ ነገር ብቻ ነው። ይህም ልምምድ ማድረግ ነው። እንዴት እንደምትለማመዱ ልንገራችሁ። ማንኛውንም ልታደርጉት የምትፈልጉት ነገር በውስጣችሁ ከአንድ እስከ 3 በመቁጠር መጀመር ብቻ ነው። ላይክ ዋን ቱ ስሪ። መልካም እድል። ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ ይሆኑ።